ምርጥ ስራ ይጀምራሉ። አሁን አሁን ጉም ነገር እያወራው ነው ጌታ ማለት ሚኪ የሚሰራው ቪዲዮዎች እያያሽጀምር ሚኪ የሆነ ስራ ሰርቶናል ብለ ብላለች። ሀይያምጧት ማለት ነው ጀምራለን ብላለች። ያንን ስራ ደግሞ ቡታጀራ ላይ መስራት አይችሉም። ቡታጀራ ላይ መስራት አይችልም። ቦታ ይፈልጋል። ፍሪ ይፈልጋል። ፍሪ ታይም ካላችሁ ነው መስራት የሚችሉት እንጂ ቪዲዮ በተከታታይ መቅዳት አይችሉም። ቢዚ ናቸው ቡታጀራ ላይ። እነዚህ ደግሞ ሁላችሁም ክፉ ነገር ሳትናገሩ እነዚህ ልጆች ቢያጠፉም ገና እንትን ናቸው። አንዳንድ ጊዜ ይፈራሉ ማማከር እንትናችሁ ሳትሰብሩ ጥምሳችሁን ሳትሰብሩ ባትሳደቡ ብዙ ነገራቶችን ማስተዋል አለብን። እኛ እነሱ በተሳሳቱት እናንተ በምክር ኮሜንቱን በምክር ይሄ ነገር እንደዚህ ያርጉ ይሄ ነገር ስላችሁ በምክር በትዕግስት መጠበቅ አለብን። ሁሉንም ነገር በትዕግስት ጠብቀኑ። ይሄንን የጀመሩትን አሁን ይሄንን የጀመሩትን አስጨርሰኑ። ዝም ብለን እስቲ ወዴት ከሚሄድ በትዕግስት ጠብቀን አስጨርሰነው። ወደሚመጣውን ነገር ደግሞ እግዚአብሔር በሰላም የማለሳቸው እግዚአብሔር ይጠብቃቸው። ጥሩ ነገር መመኘት ለራሳችን ነው፣ እና ጥሩ ጥሩ መልካም ነገር መልካም ኮሜንት፣ ጥሩ ጥሩ ነገር ጻፉላቸው። እዛም ገስት ላይም ስታወሉ፣ አዲያ መስጠት ከፈለጋችሁ ለሰው ለአንድ ሰው ምርጥ አዲያ ስጡት። በቃ ያ ሰው ትምህርት ይሆናል። ማያስተማሰር ህይወት ውስጥ ምንም የምታውቁ ነገር የለም። ህይወታችሁ ውስጥ ራሳቸው ነው የሚያውቁ ምስሎ እንጂ ቤተሰብ ራሱ የነሱ ህይወት አያውቁም። ማንኛውም ሰው አንቺ አሁን ወይም እኔ ያለሁት ከቤተሰብ ጋር ይቄ ነው። ቤተሰብ እኔን እኔን የሚያግዘኝ የሚችለው በሀሳብ ሁሉንም ነገር ማድረግ እኔ የሚሰራውን ነገር ቤተሰብ አያውቅም ማንን እንደምወድ ማንን እንደምጠላ ምንም ነገር አያውቁም። ሕይወቴ ወደፊት ምን ያህል እኔ መኖር የምፈልጎ ቤተሰብ አያውቁም። ይህን እንወቁ እኔ አሁን ወይም ትልቅ ነገር ላስብ ይችላለሁ ወይም ትንሽዬ ዝቅ፣ ቤተሰብ ደግሞ ከፍታ ነው የሚፈልጉት። እኔም እንደዛ ያንን ቤተሰብ የሚያስቡ ሌላ እኔ የሚያስቡ ሌላ ስለሆነ የራሳቸው ህይወት ውስጥ እንኳን እኛ ቀርቶ ቤተሰብ የማቆ ነገር የለም እና የምትሰጡትም የምታወሩትንም ነገር የእነሱ ህይወት ውስጥ የሚገባ ሳይሆን በቃ የሚያስተምር ትውልድን የሚያስተምር በጣም ጀግኖች ነን። የመዳን ቅመሞች በጣም ጀግኖች ናቸው እናውቃለን። ግን ደግሞ የምናደርገው ድርጊት ለነገ ለህይወታችን፣ ለልጆቻችን የምናስቀምጠው ምርጥ ምርጥ ንግግር መልካም ንግግር ምክር ነው የሚያስፈልገው። የሰው ልጅ ይሳሳታል። የስጋ ለባሾች እኮ ናቸው። እነዚህ ልጆች መልአክ ስንላቸው ወይም መልአክ ወይም እግዚአብሔር አይደሉም እግዚአብሔር አይደለም። የሰው ልጅ ይሄ ነገር ስራ ስለሆነ አንዳንድ ጊዜ እኮ ይሄ ስራ ትክክል ይመጣል ብሎ አስቦ ስራ የሚበላሽ ነገር አለ ድርጅቱ ላይ ራሱ ድርጅት ድርጅት እየሰራች ትክክል ነው ባለ ድርጅቱ ባለስልጣኑ እራሱ ወይም ደግሞ የአንቺ አሰሪ ሆኖ ይሄ ስራ ትክክል ነው ብሎ ከሰጠሽ ያ ስራ እሱ ልክ ነው ብሎ ይሰጥሻል። እሱ ግን ልክ አይደለውም፣ ይበላሻል አንዳንድ ጊዜ ልክ ነው ብሎ ይሄ በቃ ይሄ ይሄ ድርጅት ከፍ ያደርጋል ብሎ አስቦበትን ነገር ተለፍቶበት ተለፍቶ ፈግቶ ብር ተዘርግፎበት ያ ስራ ይበላሻል ማለት ነው። እነሱ ልክ ነው ከሰራተኞቹ ጋር ተመካክሮ ሰርቶ ያ ነገር ልክ ነው የተባለውን ራሳቸውን ልክ እንደሚያስቡት አይ፣ እሱ እኔ ልክ ነኝ ራሴን ስለማስብ፣ ያ ሰውም ልክ ነው ብሎ ስለሚያስብ ይበላሻል አንዳንድ ጊዜ ስራ ወይም እነሱ ያመጡት ታዲያ ልክ ነው በቃ ያስተምራል ያስተምራል። ቁም ብለሽ ምት አሁን አንዳንድ ቦታ ላይ እነሱ ሲታት ያደረጉትን እኛ ማስተካከል እንችላለን። እግዚአብሔርን አዲያው ማስተካከል እንችላለን። ማንኛውም ሰው ስንት ችሎታ ያላችሁ ልጆች አላችሁ። አሁን የምትሳደቡ ፎቶ የምትዘቀዘቁ፣ የእናት ፎቶ የምትዘቀዘቁ፣ ምን ምን የምታደርጉ ምርት ምርጥ ተዋንያን የሆናችሁ ልጆች ናቸው። ያንን ማስተካከል ትችሉ ነበረ። ሌላ ወይም ሌላ ነገር የምታደርጉ እነሱን ውስጥ የምታስገቡት ሳይሆን ያጠፉትን ፓርት ላይ ይዛችሁ አስተያየት ብትሰጡ እነሱም ደግሞ ይታረማሉ። የሰው ልጅ ምንም ብታደርጊ ስህተት አይጠፋም። ከብረት ዝገት አይጠፋም እንደተባለ ማንኛውም ሰው ማንኛውም ሰው እግዚአብሔር አይደለም እና ስህተታቸው ቦታ ላይ ምርጥ ምርጥ እንትን አርጉ እና ያንን ለማስተማር እዚህ ጋር ሁሌ የማወራ እኔ ወይም ከነሱ ወይም ድም አይደለም። ትምህርቱን ስለምወስድበት ነው። ለእኔም ይጠቅመኛል። እኔ ባልሰራውበት ራሱ ለሰው ልሰጠው ይችላለሁ። አያችሁ፣ ብዙ ልጆች አሁን ስንት አዲያ አጥቶ የሚቸገሩ አሉ። ፊልም ለመስራት ፊልም ለመጻፍ እኮ ትችላላቸው። ገንዘብ እኮ ነው። የነሱን አዲያ አሁን ወስዳችሁ እኔ ብዙ ነገር እየጻፍኩ ነው። የእነ ሀይሚና ብሩኬን ቪዲዮ ማለት ነው። ያንን ነገር ገንዘብ እራሱ ታገኙታላችሁ። እነሱ ስህተቱ ቦታ ላይ አምጥታችሁ አስተካክላችሁ ሰውን ብታስተምሩ ከእናንተ ሰው ደግሞ ይማራል፣ ሌላም ደግሞ ትውልድ ይማራል እየቀጠለ ወደ ጥፋቱ ሳይሆን ወደ ጥሩ ነገር ይመጣል። አንድ ሰው አሁን ሁሉ ሳይሆን አሁን ወደ ሰላሳ ሰባት ሰዎች ነን። ከሰላሳ ሰባት ሰው ሰላሳ ይሄን ሀሳብ ላይቀበል ይችላል፣ አይታወቅም። እንደዛ ስላቸው ይቅርታ፣ በጣም ይቅርታ። ግን ሰላሳ ሰው ሰባት ሰው ምን ያደርጋል? ይሄን ሀሳብ ወስዶ ለመማርበት ይሞክራል ማለት ነው። በአጭሩ ምን ይሆናል? ይሄ ነገር ከስህተቱ ይታረማል ማለት ነው። ምን ያደርጋል? ሌላ ደግሞ የእሱን ቀጣይ ሄዶ ያስተምራል። አስራ አራት ሰው ይሆናል ማለት ነው። አስራ አራቱን ሰው ምን ያደርጋል? ከጥፋቱ ወደ ደግ ነገር፣ ጥሩ መንገድ ይመራል ማለት ነው። አንድ ሰው ከጥፋቱ ዳን ማለት እወቁ። አንድ ሰውን ከጥፋቱ ዳናችሁት ማለት የህይወታችሁ በህይወታችሁ ዘላለማችሁ ነው በረከት የሚሆነው ሰውን ከጥፋት ላይ ለማረም ማለት ነው። ምንም ነገር ሳታ እንትን ሳትሉ ያንን ነገር አንዳንድ ጊዜ ተማሩበት፣ እየተማራችሁት። አሁንም ድጋሜ ላውራ፣ ደግሜ ላውራ፣ እየጻፋችሁ ስሙማ እናንተ፣ ይሄ ቤታችሁ ነው። አንድ አፍታ ቆም በሉና ደብል ታፕ ደብል አርጎት ከዛ ወደ ስራችሁ ሂዱ። አምስት ደቂቃ እዛው ላይ ተብተብተብ አርጉት፣ ደብልታል ከዛ ወደ ስራችሁ ሂዱ። እየሰማችሁ ነው። እያቆራረጣችሁ ነው። ሊጥላችሁ ነው። ስሙ ታብታብ አርጉ እና ምንድነው የምታደርጉት? ፊልም ለመጽሐፍ እንትኑ ላይ ገፀ ባህሪው ላይ እንትን ይጽፋሉ። ዩቱበሮች፣ ዩቱበር አሁን እንደዚህ ፊልም የሚሰ ላይ ትሸጣላችሁ ትሸጣላችሁ። ገባችሁ? ያንን በስነ ስርዓት ጻፊ የሆናችሁ በጣም ተሆና የምትችሉ ሰዎች ናቸው፣ እና ያንን እየጻፋችሁ ቁጭ እያደረጋችሁ፣ ከዛ እንትን ኤዲቲንግ የሚያደርግ ሰው አጠገባችሁ ወይም ደግሞ ከዚህ በፊት ፊልም ሰሪ ሰው ጠርታችሁ ያንን አማክራችሁ ማሸጥ ትችላላችሁ። ይህ ነገር ይጠቅማችኋል። ወደ ጥሩ ጥሩ ነገር እራሱ ለጥቅም እራሱ ይጠቅማችኋል። በራሳችሁ ቋንቋ ገልብጣችሁ እራሱ ብትሰሩበት የሚጠቅም ነው እንጂ የሚጎዳ አይደለም። ይጠቅማችኋል፣ እና ትምህርት ውሰዱበት። ስተት ያለበት ፓርት እራሳችሁ ገልብጣችሁ ይሄ ምንድን ነው የማደርገው? ምን ማድረግ አለበት? አሁን ትላንትና የትላንትና ቪዲዮን ላውራላችሁ። የትላንትና ቪዲዮ ላይ መጀመሪያ ሲመጡ መጀመሪያ መግቢያ ላይ እሱም ሲመጣ እሷም እዛ ቁማ ስትጠብቅ ምርጥ ነበረ። ሰላም ሲባባሉ ምርጥ ነበረ። እዛ ምንም ስህተት የለም። አንድ ሰው ምን ማድረግ አለበት? ምን ያስተምራል መሰላችሁ? በነገር ሰውን ከምትቀበይ በእንትኑ በነገር አሁን እዛ ጋር ይላችሁ እሷ ነገር ይዛ ልቧ ላይ ነገር ይዛለች። ሰው ከቤት ወይም ውጭ ከውጭም ሲመጣ ወደ ቤት ገባ በነገር ከምትቀበይ በጥሩ ፊት በጥሩ ንግግር ተቀብለሽው ነው መጨረሻ ላይ መስጠት ያለበት። አያችሁ ያንን ነገር እዛ ላይ አሁን በጣም ያስተምራል ማለት ነው። ሰውን አረጋግተሽው መጨረሻ ላይ ያ ሰው ወይም ተናዶ ሊመጣ ይችላል፣ ወይም ከሌላ ሰው ጋር ተጋጭቶ ሊመጣ ይችላል። ከውጭ የሚናደዱ ነገር አለ ያንን አንቺም ደግሞ ተጨማሪ እየየ ብልሹ የምትመጪበት ነገር ሁለተኛ ሌላ ጸብ ይፈጥራል ማለት ነው። መጋጫት የምትራራቂው ነገር ይፈጥራል። የሰው ልጅ ከሩቅ ሲመጣ ወይም ከቤት ከውጭ ወደ ቤት ሲገባ ያንን ነገር ያስተምራል ማለት ነው። ስህተቱ ደግሞ ምን እንደሆነ ታውቃላችሁ? ያ ቪዲዮ ላይ እነሱ ለስራ ነው አይሚም አልናገርም ያለችበት ፓርት ለስራ ነው። ግን እዛ ላይ ከኔ የደበቀው ነገር አለ። እንደ የመጨረሻ እድል ልስጠ አንድ ሰው ጥፋቱን ከህይወት አንድ ሰው ህይወት ውስጥ ይሄ ሰው ህይወቴ ውስጥ አለ ብሎ የሚደብቅ ነገር የለም። ግን ደግሞ አንዳንድ ጥፋቶች ሊኖር ይችላል። ያንን ጥፋት ደግሞ ምን ማድረግ እንነበረባት አይሚ ማለት ነው ከአይሚ ጎን ቁጭ ብዬ እያወራው ነው። ያ ሰው ሊረዳ ጥፋቱ ምን እንደሆነ ሊያውቅ አይችልም። ዝም ብሎ መሄድ አይቻልም። ይሄ ሳታጠፊ ይህ ውሸት ነው። ይሄ ምንም ስለሌለው የእውነተኛው ነገር ሲመጣ እውነተኛ ይሄንን አድርገኛል ብላ ማሳየት ነበረባት። ያንን ምን ይሆናል? ያ ሰውን ሀው ይሄ ነገር አጠፍተሻል ይሄ ነገር አጠፍተሃል ብላ አሳይታ ወይም ላጣላችሁ ሊሆናል ወይም ደግሞ እውነት ሊሆን ይችላል። የምታውቂው ነገር የለም ግን፣ በደፈናው ዘግተሹ እንደዚህ አድርገል ማስረጃ እጅሽ ላይ ስለሌለ ነው ማለት ነው። አያችሁ፣ ማስረጃ ከሌለው ከሰው ጋራ መጋጣም ትልቅ ስህተት ነው። ከማስረጃው ጋራ ደግሞ ሰው ያሰው ጥፋተኛ ነው ብለሽ ከሆንች ከነ ማስረጃው ተረጋግተሽ ከመምታቱ በፊት ከጥፊ፣ ከስድብ በፊት ያንን ማስረጃው ከማስረጃው ጋር ያንን ሰው አስረድተሽው ያ ሰው ከካደ ይሄ አይደለም፣ ትክክል አይደለም፣ ውሸት ነው ምናምን ካለ ነው ያንን ሰው በጥፊ በእርግጫ ማለት የምትችው። እዛ ቦታ ላይ ስህተት ነው ማለት ነው። ሳያቅ ምኑን ነው ማስረጃ ከሌለው ምኑን አርጌ ነው ብሎ ነው ሰው የሚያምነው? እና ያኛውን መጀመሪያ መምታቱ ሳይሆን አስረድታ ያ ነገር ከካደ በኋላ ነው በጥፊም በምንም ማለት የነበረበት ማለት ነው። ያ ስህተቱን ነው የተናገርኩት ያለሁት ይሄ ልክ ነው ወይስ ልክ አይደለም? አይ አንቺ ልክ አይደለሽም እሷ ልክ ናት ወይም የምትሉ ካለ በጣም ይቅርታ። እኔ የመሰለኝን ነው የተረዳሁትን ነገር ነው ያወራሁታለን። እናንተ ደግሞ በተረዳችሁበት ፓርት ንገሩኝ። ካጠፋው በጣም ይቅርታ ወደ ራሳቸው እግዚአብሔር ይመልሳቸው። አትሳደቡ። ጥሩ ጥሩ ነገር ጥሩ ጥሩ መልክ ታስቀምጥላችሁ። እንደምንትዋለ ግን ደግሞ ሴተ ሲያጠፉ የምንወደው ሰው ላይ ነው የምንወርደው ስድብ፣ የምንሄደው የምንሳደበው፣ ምንም የምናደርገው እናውቃለን። ይሄ የሰው ባህሪ ነው የራሳችን እየተሰጠን